ዛሬ እንግዲህ በአዋሳ ከተማ በፍቅር ሀይቅ ተገኝተን እንግዲህ ዛሬ የምናሳያቸው ሰርቪስ እንድትከታተሉ እንጠይቃችኋለን። ዛሬ በጣም የሚገርም ቦታ የመጣ ነው፣ ምክንያቱም ከብዙ መዝናኛ ቦታዎች አንደኛው አዋሳ ፍቅር ሀይቅ ነው። ዲቴል እናሳያችኋለን፣ ከኛ ጋር ሁኑ። ከዛ ፊት ግን ዳጊ ሆመን ሰብስክራይ ማድረግ እንዳይረሳ፣ ከኛ ጋር ሁኑ። ወደ ቪዲዮ እንግዲህ አዋሳ አንደኛው እንግዲህ ከላይ ያለው ትንሽ ያስፈራል ቦታው፣ ግን በጣም ነው የሚያምረው። የምር እና እንደዚህ ያሰበኩም ስጀልባው ከላይ ሆናችሁ በተለይ ደግሞ ከውስጥም አለ ከላይም አለ። ቦታው ፈታ እያላችሁ መዝናናት የምትችሉበት ኤሪያ አዋሳ ነው ማለት ነው። አዋሳ እንግዲህ አንደኛው ፓርት መዝናኛ ፓርቱ አንዱ ይህኛው በጣም ሶሶ ሶ ናይስ መጣችሁ። ሁሉም ተጠቀሙ፣ ተዝናኑ። ስፔሻሊ ካምፕሎች ደግሞ እዚህ ሀዋሳ ተገኙ። ሌሎቻችሁም እየመጣችሁ ተዝናኑ። በጣም አሪፍ ነው። የተነሳሁ ተዝና በሀዋሳ ከተማ እንግዲህ በፍቅር ሀይቅ የነበረን ቆይታ እንግዲህ እያሳየን እንገኛለን። በጣም ነው የሚያምረው ሀዋሳ ከመጣችሁ እንግዲህ አንዱ መዝናኛ ቦታ እንደነገርናችሁ ከፍቅር ሀይቅ ላይ እንግዲህ የምንገኘው ጀልባ ነው ጀልባ አንዱ መዝናኛ ቦታ ቦታናስናስግን ደግሞ በጣም የሚያምረው በጣም እ ያረጋችሁ ናየር እየተቀበላችሁ ነው ወይ ነው በጣም ነው የሚያምረው ሉክ አዲስ እነዚህ ምንድ ናቸው? ቅል ምን ነው የሚደረገው? ለዲኮር ምናምን ነው። ለዲኮር ለመጠቀም ማለት ነው። እሺ። እነዚህ እነዚህም ናቸው፣ ዲኮር ናቸው። ኦኬ። ባህላዊ እንጀራ፣ ኦኬ፣ መሳቢያ ምናምን። እንዴት ነው ግን ገበያው? አለ ሰው ይጠቀማል? አሁን ዋጋቸው እንዴ ነው? ይሄ አሁን ስንት ነው? ይሄ ነው። ኦኬ ማን ነው የሚሰራው? ሰዎች የሚሰሩ ናቸው። አይ አሪፍ ነው በጣም። ዛምቢሎቹ ምናምንም በጣም በጣም በጣም ነው የሚያምሩት። ይሄ ከምር የተሰራ ነው። የበሬ ቀንድ እኔ ይገርማ እንግዲህ ቤተሰብ፣ እንግዲህ ይሄ ባህላዊ መጠቀሚያ ጌጣጌጦች ናቸው ማለት ነው። ፍቅር ሀይቅ ከሚገኝ ጌጣጌጥ ነው፣ እና ይሄ አሁን ከቀንድ የሚሰራ ነው። የተለያዩ ምግብ መብያ ምናምኖች ናቸው ማለት ነው። በዚህ እንግዲህ ምግብ የሚበሉ ሰዎች፣ አይ ምናምን መጠቀም ባህላዊ ምግብ መብያ እንደ ማንኪያ ማለት ነው፣ እንደዛ ነው ቅርታ እነዚህ ደግሞ ላይክ እንጀራ እንተማረጊዎች ናቸው። ምናምን እና በጣም ነው የሚያምረው ባህላዊ እንግዲህ ወዳዶች እንግዲህ አሪፍ ነው። ሌላ ቦታ ደግሞ እንሂድ። ቴንኪው በጣም እሺ፣ እንግዲህ ቤተሰብ እንግዲህ ሌላ ቦታ ደግሞ መተናል። ምንድን ናቸው እስቲ አስታውቀኝ፣ ስለማላቃቸው ማለት ነው። ምንድን ነው ይሄ? ምንድን ነው? ጌጣጌጥ ናቸው ቤቶች ምናምን ይሰቀል ምናምን። እነዚህ የጀበና ማስቀመጫ፣ የነጭ ሽንኩርት፣ የዳቦ ማስቀመጫ። ይሄ አገልግል ነው አገልግል ነው በጣም ኦኬ። ሽንኩርት ምናምን ስንት ብር ነው እኔ 300 ብር ከም በዛ ብሩ ከምርም የሚሰራ ነገር

የእኔን ፎቶ መስራት ትችላለህ? የኔን ፎቶ በዚህ መንገድ ያንተ ነው እንዴ? ና እስቲ ና እዛ ጋር ካሜራ አለ እና ያየው፣ ከላውራ ነኝና፣ ሰላም ነው አሉ። ያንተ እቃዎች ናቸው? ምንድ ነው የሚባሉት አሁን እዚህ አጠቃላይ? ጌጣጌጥ ነው ጌጣጌጥ የቤት ማስቀመጫ ምናምን ውበት ምናምን ያው የቤት ምናምን የሚጠቀም አሪፍ። ኦኬ፣ አሁን ይሄ እንደ ማን ይሰራ አንተ ነው መሰራው ሌላ ሰው ነው የሚሰራው? ሞያተኛ ነው የሚሰራው። ከሙያተኛ ውስጥ ያሰሩ ያመጡልሀል። አሁን ይሄ ስንት ብር ነው? እ 500 ብር ግን፣ አሁን እኔ በምፈልገው ዲዛይን መስራት አትችልም? እናንተ ትእዛዝ እንሰጣለን፣ ገዛ ይመጣል፣ እነሱ ይሰራሉ። እኔ ለምሳሌ የኔም ፎቶ በዚህ መልክ አልጋ ስራ ምናም ብዬ ካልኩ ይሰራል። ስንት ብር ያዋጣል? በጣም አሪፍ ነው እንግዲህ፣ ቤተሰብ በአዋሳ ፍቅር ሀይቅ ተገኝተናል። እንግዲህ አንዳንድ ጌጣጌጦችን ጌታጌቶችን እያየን እንገኛለን። ወንድሜ እንግዲህ ሻጭ ነው፣ አንዳንድ ነገር እያሳየኝ ነው። በጣም አሪፍ ናቸው እቃዎቹ፣ ደስ ይላሉ። የተለያዩ ክራርም ሙሉ አለ። አንተ እስቲ ክራር ክራር አቀብለኝ። ኦኬ ኦኬ፣ እንዴት ነው የሚጫወተው?

ኦኬ፣ ክራር አልችልም እንጂ አሪፍ አሪፍ አሪፍ ናቸው በጣም። ያው ይሄ እንዴት ነው ገበያው? ግን ሰው ይጠቀማል ግን ይገዛል። አሪፍ ገበያዎች አሉ። ገበያ አለ እንደ በፊቱ አይደለም። ትንሽ ገዝገዝ የማለ ነገር አለ። ማን ነው ያንተ ሰው? ቤተሰብ እንግዲህ አዋሳ ከመጣችሁ ፍቅር ሀይቅ ደረሳችሁ። እንግዲህ እንግዲህ እዚህ ቦታ መታችሁ ጌጣጌጥ ምናምን ነገር መግዛት ትችላላችሁ። ስፔሻል ሂሳይን አገኙት ቴንኪ። በጣም አይ፣ እሺ ከጠዋት ጀምሮ ምናምን መሰለኝ። ጠዋት አንድ ሰዓት ገብቼ፣ ኦኬ። ማታ ሁለት ሰዓት ነው። ኦኬ። ስራው የግል ነው ያንቺ? ይሄ የራሴ ስራ የራሴ ነው የሚሆነው። ኦኬ። አሪፍ ነው እንዴ? ነው እንደ ድሮ ነው? እ አሁን እንደውም ሳምንቱን ሙሉ ሰው አለ። በዚህ በቅርቡ አለ በቅርቡ አለ። ከዛም በኋላ ቀዝቅዞ እንደድሮ አይደለም። የሰው ፍሰቱም አሁን እየቀነሰ ስለሆነ ግን እንዴት ነው? ውድ ናቸው ምን እቃዎቹ? ወይስ የሰው ያው ብዙ ጉብኝት አለማድረግ ምን ነገር ውድ አይመጡም ነገር የለም ብዙ

አረ ሸመገልኩ እኮ። አይ ግን አሪፍ ነው። አሁን ይሄ ውድ ናቸው እንዴ ነው አረ፣ ያነቀኝ እንዴ? ይሻላል። እቺ ታምራለች። ምንድን ነው የሚገባው? ወደ ውስጥ ይገባል ነው? እቺ ነገር እንግዛት መሰለኝ። አይ፣ በኋላ ግን ቪዲዮን ካየሁ በኋላ ገሰለው አሪፍ ነው። ይሄ አንቺ አይደል ምን ምን አለ አንቺ፣ ለምሳሌ አሁን ሰዎች መጠቀም ይፈልጉት አንቺ ጋር ቢመጡ ነው ኖርማል የሚሰራ ምናምን ነው? ቡና ኦኬ።

ገና ስገባ በጣም ነው የሞቀኛው። ቆሎ ምን በላለን ግን አፋችን አሁን እንዴት እንደሆነ አናውቅ። እሺ እንትን ውሀው እ ሞልቷል እ እንዴት ነው ግን የተለየ ምንድን ነው ያለው የተለየ ማለት? የሆነ ጊዜ ከሀይቁ ምናን ነገር እንትን ተባረው ምናን ነገር የሚባል ነገር ሰምቼ ነበረ። ባዶ ምናን ነበረ? እሱማ አምስት አመት የሞላቸው የተደራጁት ናቸው ለሌላ ሰጥተው እነዛ ለቀው ይሄዱ። ኦኬ፣ አምስት አመት ሲሞላ ነው የሚለቁት። የተደራጀ የተደራጁሱ አምስት አመት ሲሞላ ይፈርሱና ለሌላ ሰጥተው ነው የሚሄዱ። ሌላ ሰው ተደራጅቶ ደግሞ ስራ ይሰራል በዛኛው ማለት። ኦኬ፣ እንደዛ ነው እንጂ ፈርሱ አይደለም። የተደራጁት አመታቸው ይሞላል። ሲሞላ ለሌላ ሰው አደራጅቶ ለሌላ ይሰጣል። ይሄ አሁን መናፈሻው ልጆች፣ ሰዎች ለምሳሌ ከሌላ ቦታ ሲመጡ ፍቅር ሀይቅ ላይ ምንድን ነው የሚያዝናናቸው ነገር ብለሽ ታስቢያለሽ? በቃ ነው በዚህ ነው እራስሽን አሪፍ ነው። አይ አሪፍ ነው። ይሄ የሆነ ነገር ያለ ይመስለኝ ከባድ ነገር። አረ ምንም ነው ኖሮሽም እኮ ምንም ጥቅም የለውም። ጤና ኖሮሽ ግን ወተሽ መግባት በራሱ ትልቅ ነገር ነው። በነገራችን ብዙ ጊዜ እናስበውም እንጂ ጤና በራሱ ትልቅ ነገር ነው። ሀዋሳ እንግዲህ አንደኛው እንግዲህ ጀልባ የሚመስል ምንድን ነው መዝናኛ መናፈሻ ቦታ ነው። እዚህ ቦታ ደግሞ ገብተን እናያለን ማለት ነው። ከእኛ ጋር ይሁኑ፣ ተከተሉ። እሺ። እዚህ ባርማ ነኝ። ያው ብዙ ሰዎች ፍቅር ሀይቅን እንደመናፈሻ እንደ መዝናኛ ምናምን ስለሚጠቀሟት እስኪ እናንተ ጋር ሰዎች ቢመጡ ምን መዝናኛዎች ይኖራሉ፣ ሰዎች ሊዝናኑ ይችላሉ የሚለውን ነገር። ያው በብዛት እንግዶች ናቸው የሚመጡት ከተለያየ ሀገር እናመጣለን። ያው በዛው ልክ ደግሞ እኛም ዝግጁ ሆነን የበለጠ ደግሞ ቅዳሜና እሁድ ነው የሚመጡት፣ እኛም ደግሞ እነሱን ለማገልገል ዝግጁ ሆነን ነው የምንጠብቃቸው።

ውጭዎቹ ሲመጡ ምን የሚጠቀሙት ከኢትዮጵያኖች ውጪ ከኢትዮጵያ ውጭ የሚመጡት በሸክላ አሳርኮ ትለጭ በሸክላው እና ጠሱ ነው የእዛች የሚጠቀሙት ኢትዮጵያኖች እሷ አዎ፣ ኢትዮጵያ የሆነ ያው ታውቀዋለህ ከአንተ ጭምር ከእኔ ጭምር የሚጠቀምም ድራፍት አለ፣ ድራፍት አለ ኞች አሉሁም ገ የተሟይ እንትን አለ ሲንቅ ምናምን ሲንቅ ያለ ንጉሥ አለ አሉ ለመጠጦች አሉ መጠጦች አሉ። አልኮል ነጻ መሆኑን አልኮል ነክ ነገሮችም አሉ ነገር ዝግጁ ነው። ኦኬ መናፈሻውም ደግሞ አሪፍ ነው። ከላይ ያለው ምንድን ነው? ፎቅ ነው። ከላይ ያለው ቪ አይ ፒ ነው። በብዛት ከላይ ሰውን ስለማይችል ብዙም ሰው ላይ አያወጣም። ክፍያው ምናምን ስኖር በብዛት አያወጡም። ሁ እንደምታያቸው ሰዎች ናቸው የሚችሉ። ቪአይፒ ነው ለልደት ለፕሮግራሞች፣ እንዲ መዝናናት ለሚፈልጉ ሰዎች ነው። የተለየ ተዘጋጀላቸው ቦታ ነው። ስፔሻል ነው። ምንድ ነው የሚከፈለው

ቴንኪው ተሜ ቤተሰብ እንግዲህ በዚህ መንገድ ረዛችን እያደረግን ነው ማለት ነው። በጣም አሪፍ ቦታ ነው ቤተሰብ እንግዲህ፣ በአዋሳ ፍቅር ሀይቅ ላይ ተገኝተን ነው በጣም የሚያምረው እንግዲህ እናንተናን ጀልባ ላይ የተለያዩ ዘሬቶችን እንግዲህ ማሳይቻነ አስባለሁ ዲቴል ላሳይቻቸዋለሁ ነው እና አሪፍ ጊዜ አሳልፈናል። በጣም ቆንጆ ጊዜ ነበረ። ሌላ ጊዜ ደግሞ በሰፊው እንመለሳለን። ቴንክ ዩ ብለናል።